ዶክተር ኑረዲን አብዱራህማን እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። አሁን ደግሞ የሆስፒታሉን ቺፍ ክሊኒካል ዳይሬክተር በመወከል ነው ያለሁት። አንተ እንዳነሳኸው እንግዲህ የደም እጥረት እንደ ተቋማችንም እንደ ሆስፒታላችንም እንደ ሀገርም ያጋጠመና በተለያየ ጊዜ እየተነሳ ያለ ነው። ዛሬ ያው እንደምታዩት ከተለያዩ የህብረተሰብ ክፍሎች ወጣቶች እንዲሁም ሌሎች ለምን በፍላጎት የሚለግሱ ከማህበረሰቦች የተወጣጡ ሰዎች በሆስፒታላችን በመገኘት በየሶስት ወሩ የሚደረገውን የደም ልገሳ፣ በፍላጎት ላይ የተመሰረተ የደም ልገሳ እየተሰራ ነው። እኛ ደግሞ እንደ ሆስፒታል አስተዳደር ይህንን በማስተባበር ላይ ነው ያለ ነው። ይህንን ካልክ በኋላ እንግዲህ የደም እጥረቱ በጣም አንገብጋቢ ነው። እስፔሻሊ ደግሞ በአብዛኛው ተጠቃሚ ማህበረሰብ ወይ ደግሞ ታካሚዎቻችን እና ተገልጋዮቻችን ላይ የሚታየው ለምሳሌ የወሊድ አካባቢ በወሊድ ጊዜ ከወሊድ ጋር በተያያዘ እኛ ሆስፒታል የሚመጡ ወይ ደግሞ እናም ከአጎራባች ከክልሉም ከሀረሪ ክልልም አጎራባች የኦሮሚያ ክልል አጎራባች ዞንም ስር ያሉት ከወሊድ ጋር የተያያዘ ደም የሚያስፈልጋቸው እናቶች እኛ ጋር እዚህ ሆስፒታላችንም ጆጉላ ሆስፒታልም ይመጣሉ እና አብዛኛውን እነዚህ በካምፔይን የተሰበሰበውን ደም እዚህ አካባቢዎች ነው የምንጠቀመው። ከእናቶች ቀጥሎ ደግሞ በህፃናት ክፍሎች በአብዛኛው እንጠቀማለን። ሌሎች ደግሞ የኦፕሬሽን ጋር የተያያዘ አጠቃላይ ከኦፕሬሽን ጋር የተያያዘ እዚህ አካባቢዎች ላይ የካንሰር ሕክምና ላይ እንጠቀማለን። ሌሎች ደግሞ ተኝቶ ሕክምናዎች ላይ የወሰደ ወይም ተኝቶ ቀዶ ሕክምናም ላይ እንጠቀማለን። ስለዚህ እነዚህ የምንሰበስባቸው ደሞች እዚህ አካባቢ ላይ ፍላጎቱ በጨመረ ጊዜ በደንብ የምንጠቀመው ነው የሚሆነው። የዛሬውም የደም አሰባሰብ ፕሮግራም ይህንን እጥረት ለመቅረፍ እያደረግነው ነው። እንደምታዩት በአብዛኛው ወጣቱ ማህበረሰቡ ወቶ ደሙን እየሰጠ ነው እና ይህንን ይመስላል። ስሜ ዶክተር በአካል ቦጋላ ይባላል። በሐረማያ ዩኒቨርሲቲ የአጥንት ስፔሻሊስት ነኝ እንዲሁም ደግሞ የአጥንት የአጥንት ክፍል ዲፓርትመንት ሄድም ከእኛም ስራ አንጻር ሲታይ ማለት ነው ቀዶ ጥገና በሚሰራበት በየትኛውም ሆስፒታል በአጥንት ክፍልም ይሁን በወሊድም ቢሆን የደም መፍሰስ በሚያጋጥማቸው ሁላ የደም ነገር ኢምፖርታንት ነው። አሁን ባለበት ደረጃ ማለት ነው በደም እጦት ብዙ ሰዎች የሚጎዱአሉ። ለዛ ማህበረሰቡም ደም እንዲሰጥ ነው ስፔሲፊካሊ ሐኪሙም ከማከም በላይ ራሱም ደም እየሰጠ ለሌሎቹ ለማሳየት እየሞከረን ያለ ነው። የደም ኢምፖርታንትነት ነው። በተለይ ደግሞ ወደ ወሊድ እና እናቶች በሚወልዱበት አጋጣሚ በሚያጋጥማቸው ደም መፍሰስ ብዙ ጉዳቶች ይደርሳሉ። በልጁ ላይም በእናቱ ላይም ጉዳት ስለሚደርስ ያንን ለመከላከል ደግሞ ይሄ የደም ልገሳ ኢምፖርታንት ነው ብለን እናስባለን። ባረዲ ማህመድ ይባላለሁ። የህይወት ፋና ላይዘን ኤንድ ሪፈራል አሶሼት ዳይሬክተር ነኝ። እኛ ደም ሲሰጠን በጣም ደስተኛ ነን እና የደም ይጠረት ነበረን በጣም በኃይለኛ ነበር። እና ዛሬ ያው በኃይለኛ እንደዚህ አይነት ካምፔን የቱፋና ውስጥ ተደርጎ አይታወቅም እንደ ዛሬ። እና ደም እጥረት በደንብ አለ። እኛ ጋር ደግሞ እጥረቱ ብቻ ሳይሆን ማሽን አናላይዝ ማሽንም እዚህ ስለሌለ ይዘገያል ለማግኘት። ስለዚህ ማሽንም ማግኘት አለበን። እኛም በጣም ዶኔት እናደርጋለን። እኛ ስለዚህ ህይወትን በመታደግ ነው የምንታወቀው። ስለዚህ ይቀጥላል ማለት ነው። ህይወትን በመታደግ የእናቶችን ነፍስ ለማዳን ያው ከብላድ ባንካችን ጋር ሆነን ወደፊት ወደፊት የምንለግሳለን ማለት ነው። ማህበረሰቡን ስል ጤና ባለሙያውም አንድ የማህበረሰቡ አካል ነው። ዞሮ ዞሮ ማህበረሰቡን ነው የሚያገለግለው። እንዳያችሁትም ዛሬ ዩኒፎርሙን ለብሶ ወጥቶ ሲለግስ የነበረው ሰርቪሱን ሲሰጥ የነበረ ነው። እዚህ ደግሞ በመማር ማስተማር ሂደት ላይ ያለ ሆስፒታል ስለሆነ በዩኒቨርስቲችን ስር በሐረማያ ዩኒቨርሲቲ ስር እኛ ተማሪዎችም እኛ ኮሌጅ የሚጠቀሙ ተማሪዎችም ወጥተው ነው ልገሳውን የሰጡት። በዚህ አካባቢ በሚደርስ አንዳንድ ከወሊድም በተጨማሪ በአጥንት ጉዳት እንኳን ወደ እኛ አካባቢ ስንወስደው በሚደርስ የመኪና አደጋ እዛው አደጋው በደረሰበት ቦታ በሚፈስ ደም ምክንያት ሁለተኛ ደግሞ ኦፕሬሽኑ ውስጥ ከገባን በኋላ ደግሞ በኦፕሬሽኑ ምክንያት ደግሞ ይፈስ ደም ይኖራል። ያ ነገር ከኦፕሬሽኑ በተጨማሪ የደም ልገሳው ለዛ ለታካሚው ኢምፖርታንት ነው ማለት ነው። ሐኪሙ ከሚሰጠው ሕክምና በላይ ባልተናነሰ ደም መለገሱ የሰውየን ሕይወት ይታደጋል። ያለምንም ጥርጥር የሰውየ ሕይወት ደም ማጣት ብቻ ሕይወቱ ሊያልፍ ይችላል። ያ ሰው ወይ ወንድም ወይ ልጅ እህት፣ ምንም ሊኖረው ይችላል። ለዛ ያቺ ደም ልገሳ የሱን ሕይወት ከዚህኛው ከሞት ምዕራፍ ወደ ሕይወት ምዕራፍ ይመልሰዋል። ስለዚህ ደም መለገስ በቃ የዴሊ ላይፋችን ባህላችን ሊሆን ይገባል ብለን ነው። ምንድን ነው የማስተላልፈው መልእክት ደም ኦልሬዲ የሰጡት ምሳሌ ይሆናሉ፣ አምባሳደር ይሆናሉ በደም ልገሳ በኩል። ስለዚህ ምንም አይነት ጉዳት የለውም። ባለሙያዎች እስክሪን አድርገው ለይተው ደም መስጠት የሚችለው አካል ነው የሚሰጠውና ሌሎች ደም መስጠት የማይችሉት ወይ ደግሞ ለዛ መስፈርት የማያማሉት ሰዎች ለጉዳት አይጋለጡም፣ ይለያሉና ደም መስጠት ደግሞ ህይወትን ማዳን ነው። በአንድ ደም ሶስት ሰውን ሶስት ህይወትን ማዳን ይቻላል። ስለዚህ ባለሙያችንም ሌሎቹም ማህበረሰብ ከዚህ በፊት ሲያደርግ እንደነበረው የደምን እጥረት እኛው ቻሌንጅ እየሆንን እኛ አሁን ችግሩ እየገጠመን ስለሆነ ይህንን ችግር ለመቅረፍ የጤና ባለሙያውም ሌላውም ማህበረሰብ ከዚህ በፊት ሲያደርግ እንደነበረው ደምን እንዲሰጥና ለሌላውም ምሳሌ እንዲሆንና እንዲያስተምር፣ እንዲያስተባበር ነው መልዕክት ማስተላለፍ